እሽታለ የለይብን ተቁጥር አያጉልብን። ዘመን ነው ሰጪው ዘመን ይስጥልን። ተዘመኑ ተወራቱ ግጥሚያ ሆኑልን። ሲሄዱት ጎዳና፣ ሲበሉት እንጀራ፣ ሲጫወቱት ባልንጀራ፣ ሲጠርቁበት ልቦና አይንሳብን። ዋናው ነገር ጤና ነው። ጤና ገበያ ይስጥልን። የአደባባይ ግርማ መጎስን ያልብስልን። የዘራችሁትን ተጥፋት የወለዳችሁትን ተሞት ይጠብቅልን። አገራችንንም ሰላም ገበያውንም ጥጋብ ያርግልን። ሳብ ያለ በሬን ተከታይ ገበሬን አውሎ ያግባልን። ተላምቶ ወተተ በሬ ተሸጣ ይነጣጥልብን። መኮ እንደ ማር ከብት እንደ ሳር ይውደድልን። እሳቸው ምንባሱ ዘብጡን አሳረሱ ሻኛም ማጽደምዱ ጊታም አሳለቡ የነጣ አለበሱ የሰባ ጎረሱ ተሚልት ተንኮለኛ ተሚያጋልል ዳኛ ተዘመድ ምቀኛ ተጎበስለ ተዘመን ሰሰለ ይሰውርልን። ዘመን ነው ሰጪው ዘመን ስፈልድ ዞሮ ለመገናኘት ያብቃል።